ሰላም ሰላም ሰላም! ሙስሊሙም ክርስቲያንም እንዴት አደራችሁ? አዳር ትዳሮ ዶኬ ፋይልና ፎሮፎር ነው። ብቅጥል ልቅፈካ ደመቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ። አላችሁ? አለን አለን አለን። እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ስራችሁን ይባርክላችሁ፣ ህይወታችሁን፣ ኑሯችሁ፣ ልጆቻችሁን ሁሉ ትልቅ ደረጃ ያደርስላችሁ፣ ከድንገተኛ ሞት፣ ከድንገተኛ አደጋ ይሰውራችሁ ብዬ ብቅጠል ልቅፈካ ደመቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ ማለት ነው። ያው እንግዲህ ዛሬም በሄሉ በያብና እንትና ልዑል ነው የመጣውቲ፣ ማለት ነው። ከዛ በፊት ግን አንድ አስተያየት መስጠት እንፈልጋለሁ። እኔ ስታዩ የምትቃጠሉ የምትቀጣጠሉ ምን ላርጋችሁ ጦሽጦም ጠንቧ ትላላችሁ። እኔ ግን ዘና ፈታብዬ ለፍልፊያ ብሶትያን፣ ጭንቀትያን የፈለጠኝን የቆረጠኝን ሁሉ ተንፍሼባችሁ ይሄዳለሁ። ልዩነቱ ይሄ ነው። አንዳንድ ሰዎች ማለት ቀስ በይ፣ ጆሯችን ታምቡር ሊበጠስ ነው የምትሉኝ። እኔ እኮ አሁን ቀስ ብዬ ነው የማውራው። እንዲሁ ምንም አልበላው እናቴ ለአንቃይን ራሱ ከጠዋት ጀምሬ ሻይ እንኳን አላስነካሁትም። አዎ ከእንቅልፌ እንደተነሳው እናንተ ላይ ልለፍልፍ ብዬ መጣሁ። አልፈሳው፣ አላጋሳው፣ አልበላው፣ አልጠጣው፣ ውሃ እንኳን ፉት አላድኩም። ምን ላድርገው? አምላክ የሰጠኝ ፓወር ነው እንዲሆነሽና አበዛችሁት። አሁንስ እናቴ፣ የትሞ አናቴ ላይ ነው የወጣችሁት። አናቴ ላይ ፊንክር ኪር ኪር አላላችሁም እንዴ? አበዛችሁት። ሌላ ደግሞ ማለት ነው አንዳንድ ደግሞ አሉ አንዳንድ አንድ ደሞ አንቺ ብቻ ዝም ብለሽ ለፍልፌ የምትሉኝ እና ታዲያ ልፍለፋ እራሱ ተገኝቶ ነው እንዴ? ችሎታ እኮ ይጠይቃል ለመለፍለፍ ራሱ ማርያም። አንዳንዱ አንድ አንድ እኮ ሲለፈልፍ ራሱ እንቅልፍ ነው የሚያስተኛው። ለመስማት ራሱ ጆሮ የሚሰቀጥጡ ልፍለፋዎች አሉ እኮ ፈጣሪ እና እንዲሁ ሰምታችሁት ራሱ እንቅልፍ ለሽ በቃ አንዳንዱ ደግሞ ለመስማትም ራሱን ይዘገንናል የልፍለፈም የልፍለፋ ምንትን ለዩ እንጂ እንዲ ዲየሞኛ ብንለፈልፍ እኮ እየሰራን ነው እናቴ የተዋችንን እያሳደግን ብር እያገኘን እናንተ በዜሮ ማርሽ በኮሜንት የምትቃጠሉ አላችሁ አይደለም ወይ የኔ እናት ወይን ተናግረሽ ወይን ፈስተሽ ወይን አጋስተሽ አይወጣልሽ፣ ዝም ብለሽ ትቃጠያለሽ። እኛ እኮ እዚህ ጋር መተን እናንተ ላይ ለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለ ወይ አይፈሱ ወይ አጋሱ ወይኔ፣ አይ እሷ ምን ልትሆን ነው? እንዲሁ ሊገሏል ነው፣ እንዲሁ ሊፈነጥዟል ነው። እረ ይቺ ልጅ እንዲሁ፣ እንቅልፍ ራሱ ለሊቱ እኮ ይላችሁ። ልዩነቱ ይሄ ነው፣ በቃ እንዴት ነሽ? እና ወይ ወይ ወይ እና አይ አምላኪ፣ ወይ የቱ በማን እንኳን ተፈጠረ። እንዲሁ ብቻ አላችሁ። ኮሜንቶችዬ፣ ዩቱብ ክፈቱ ክፈቱ። ብትናደዱ ብትቃጠሉም ብር እየሰራችሁበት ዩትዩባችሁን እያሳደጋችሁ ስለሆነ ስትናደዱ ራሱ ስሽ ይደገፍ ያደርጋችኋል። በዜሮ ማርሽ እኮ የምትቃጠሉአላችሁ። ወይን አያቋችሁ ወይን አያስተፈ- አያስተፍ ዝም ብላችሁ አረብኩሽናል። እንዲ ስንት እኮ የአረብኩሽና እንደኔ ጠራጊ፣ ፈላጪ፣ ወልዋይ ያሉ ሴቶች እኮ ስራ መስራት አግቷቸሁ በነሄዱ እኮ ጥዟል እያሉ ጠሟ እያሉ ነው። እና አትናደዱ። ድምፅዬን ደግሞ አምላኬ የሰጠኝ ነው። ይሄ አሁን ያልተበላበት ድምፅ ነው። ሻይ እንኳን ፉት ያላልኩበት ድምፅ ነው። እና ምን ላድርገው ፈጣሪ የሰጠኝ ነው። ድሞ እንቅልፍ ከሚያስጭን ድምፅ ስታዩ ዝግንን እያላችሁ ከምትሰሙ ድምፅ፣ ጠዋት ስትነሱ ፏ ብትን ብሎ የሚያስደነግጣችሁ ድምፅ አይሻልም ወይ? ይሻላል። አዎ፣ እናንተ ኪብር አይወድላችሁ። አበዛችሁ፣ ተው እንጂ እንዲህ አናቴ ላይ እኮ ነው የወጣችሁ፣ አናቴ ላይ። ከዚህ በመቀጠል የምልላችሁ መሰላችሁ ሄሉንና ያብን

ይሄ አክንቤ በማድረቅ አሁን ጂ ምንድነው ስሙንም አላውቀውም። እሱን ነገር ለጠፋ አይደለም እንዴ ወልማል፣ ተደብደበ እንዴው የተደብደበ ሰው ግን እናንተ እውነት ከሆነ የተደብደበ ሰው ለዛም፣ ተደብድቦ የተጣለ ሰው እንዲቀና ብሎ ይሄዳል እንዴ? ኧረ እኛም ተደብድበን አስደብደበን ምን አቃለተ እንጂ ይሄድሻል። እሱ ይቅርና ማለት ነው፣ ለማንኛውም ማለት ነው። ወደ ቁም ነገሩ ልግባና ሄሉ፣ መጠንቀቅ ያለብሽ ነገር ምክንያቱም ያ በጣም ይወድሻል፣ ያፈቅርሻል። ባንቺ የመጣበት የትኛውንም ምስዋት ያደርጋል ያደርጋል በቃ እኔ እወድሻለሁ አፈቅርሻለሁ ይቅርበኝ እያለሽ ነው። ደግሞ ይቅርታውን ተቀበ ከዚህ የበለጠ ጦ እሺ ይበል እንዴ ከልጅቷ ጋር ነገራችንን ፈተናል። አሁን ነፃ ነኝ እያለሽ ነው። ስለዚህ እነዚህን ልጆች ወደ ሌላ ነገር እንዳይገቡ ምክንያቱም አንቺ እናቴ እልህ ይዞሻል እሱን አስቀናለሁ ብለሽ በመሀል የልዑልን ህይወት እንዳታሳጭ ብዬ ነው የምፈራው። እና ተጠንቀቂ። ከሌላ ደግሞ ምንድን ነው አሁን ለምሳሌ ሄልሻ እሱ የተናደደበ ይሄ ቅፍ ጠረንክን ለምጄ የሚለው ነገር ለያብ ነው መሆን ያለበት። ጠረንሽን ሽታሽን እ ምንሽን መልመድ ያለበት ያብ ነው እና ልዑል አይደለም። ልዑል ጓደኛሽ ከሆነ የጓደኝነት ሂዶ ጥምጥም ብሎ ጠረንን ማስለምር ጥሩ አይደለም። ጠረን የለመደ ሰው ከባድ ነው። እኔ እኔ የመሰለኝን ነው የምናገረው። ወንድምሽ ነው ወንድሜ ነው እያልሽ ነው፣ ግን ለያብ ደግሞ እንደዛ አይመስለውም ስለዚህ ያብ የተናገረውን ነገር ስለሚያደርገው፣ ተጠንቀቂ። ለጓደኝነት የሚሰጠውን የእህታዊነት አስተቃቀፋለ፣ የወንድማዊነት አስተቃቀፋለ፣ ይሄን ነገር ሲቀጥል ደግሞ እሱን የሚያናድር ነገር አታድርጊ። ምክንያቱም እስከ በቀል ያደርሷል። ይሄ ደግሞ አንቺ ተናደር ተናደር ካለችው ደግሞ እኮ ዶሮ ላይ የናደር ነው እንዴ? እንኳን እንዴ አንቺ እንዴ ነው ልጅቷ ሳመችው ብለሽ እንደ ተንፍጨረጨርሽ፣ እሱም እኮ እንደዛ ነው የሚፍጨረጨረው። ተይ እንጂ ልጅ፣ የራስሽን እንትን የራስሽን ብሶት እያየሽ እንጂ እንዴ ልጅቷ ማለች ሳመችክ ብለሽ አይደል እንዴ? የራስሽን ንቅል ያደረሽ እሱም እንደዛ ነው የሚነቅለው። ይወድሻል። እንዲ ቀላል ይነቅላል እንዴ ስለዚህ የምታደርጊውን ነገር ተጠንቀቂ እናንተም ጻፉላት እኔ የኛ ዘመድ አለ እንደዚሁ በፍቅረኛው የተነሳ ፍቅር የፍቅር ፍቅረኛው አልፈልግም ብላ ሌላ ይዛበት ማለት ነው በጩቤ ሰክቶ ህይወቱን አጥፍቶ እስር ቤት ለትንሽ ጊዜ ታሰረ እሱ ተፈታ ገባችሁ አይደል የሞተው ግን ተጎዳ እሷ ግን የዘለዓለም የህሊና ጸጸት እስካሁን ድረስ ደም ነው የምታነባው እና እንደዚህ አይነት ነገር ሊካሄዱ ስለሚችሉ ተጠንቀቂ። የወደደ ሰው አይደለም ይሁን፣ ሌላ ነገርም ሊያደርግም ስለሚችል ሄልሻዬ ተጠንቀቅ ማለት ጥሩ ነው ብዬ ነው የማስበው። አንተ ልዑል ደግሞ ቢቻልክ እነሱ ማስታርቅ አባቶች ራሱ እኮ ዋሽተው ነው የሚያስታርቁት። ለማስታረቅ ሞክር እንጂ ለማራራቃት ሞክር። በቃ አሁን ችግሬን ፈትቻለሁኝ። ቃል አይደለ ሰው ሰብሰብ ታደርግና ሁለቱን ታስታርቃለህ እሱ ጋር ሄደህ ተነጋገሩ። ማስታረቅን ሞክር ማራራቅን አትሞክር። ሄልሻ እኮ ግን እናጤቱ ልውልማ ይወድሻል። አሁንማ ልውል ይወድሻል። አንቺ ነሽ እንጂ አልነቃም ያልሽው እንዴ? የፈለገውን ነገር በእጁ አስገባሽ እኮ በዚህም በዛም ብሎ እውነተኛ ጓደኛ ቢሆን ያብ እንዳለው ልጅቷ በምደውልበት ጊዜ የእሷን ችግር ይሰማና እንዳለው የአብጋ ደውሎ ያረጋግጣል እንጂ ልጅቷን ጎትቶ እስከነፍሷ አንቺ ቤት አያመጣም። ምክንያቱም አንቺና እሱ እንድትለያዩ ነግሮሻል። ደግሞ የቀለበቱ ጊዜ ምን አለ? ታለቅሻለሽ ብሎሻል። ደም ታለቅሻለሽ እንዳለሽ ልጅቷን አምጥቷ አስለቀሰሽ ማለት ነው። ይሄንን እንኳን ቁጭ ብለሽ አስቢ። በነገሩ ሰምተሻል። ትክክልም ነው የተናገረው እውነተኛ ሰው ቢሆን ኑሮ ኔ መጥቶ ነው የሚጠይቀኝ እንጂ አንቺን ይዟት አይሄድም። ከኔ ከሰማ በኋላ ነው ማድረግም ያለበትን ነገር ማድረግ የሚችለው። ከኔ ሳይሰማ ግን ሁለታችን እንድንለያይ ስለሚፈልግ ይህን ነገር ፈጸመ። አዎ ትክክልን ነው። እናቴ ትሙት ይሄንን የዋሸው ነገር የለም። እውነተኛ ሰው፣ እውነተኛ ጓደኛ፣ እውነተኛ ወዳጅ ቢሆን እንደዛ ነው የሚያደርገው። ልጅቷን ሄዶ በአንዴ ጭንቅላቷን መረዛት ማለት ነው ስለ ነገሮችን አረጋግጦ ቢሆን ጥሩ ነው እሱን ከጠየቀው በኋላ ያብ እኮ ስህተት አልሰራውም ሰርቻለው ነገር ግን እኔን ነበረ መጀመሪያ መጠየቅ ያለበት ነው እያለ ያለው ትክክልም ነው አንቺም ከልብ ሰምተሻል እንደዛም ነበረ የሆነ ሆኗል ነገር ግን አሁን አንቺ እሱን ለማስቀናት ያብን ለማስቀናት በምትሄጂበት ጊዜ በህይወት እንዳይጠፋ ብዬ ነው ማስበው ተጠንቀቂ ይሄሉ በቃ ህይወት ከሆነ ህይወትሽ ኑሪ የምን እቃ እቃ ነው የምን እንትን ነው ማለት። አንዳንድ ጊዜ እኮ ወንድ አሁን እሱ ያ እግዚአብሔር ቆፍጣና ወንድ ማንኛውም ሴት ማፍቀር የምትችል የምትመኘው አይነት ወንድ ነው። በቃ መልኩ ሳይሆን ቆፍጣና ጀግና ወንድ ነው። በቃ ለውሳኔው የተናገረውን ነገር እንቅጩን የሚያሳይ ወንድ ነው። ብዙዎቻችን የምንመኘው አይነት ወንድ ነው። ያም ማለት ነው። ስለዚህ አንቺ ደግሞ ህይወትሽን አስተካኪ። ገባሽ? አንድ እድል ካመለጠ አመለጠ ነው። ያብን እኮ ማንም አላመጣው ራሱ እግዚአብሔር ነው። ዳንቺ የመጣው በወንድምሽ አማካኝነት በሆነ ብር መጣ። ከዛም በኋላ በዚህ በዛም ብሎ እግዚአብሔር ሁለታችሁን አገናኛችሁ፣ ተዋደዳችሁ። ስለዚህ እሱ እግዚአብሔር ያመጣልሽን ሰው አትክፊ። ችግሬን ፈትቻለሁ ካለሽ ቁጭ ብላችሁ በጥሞና ተነጋገሩ። እንደዚህ ፊንጥር ፊንጥር ፊንጥር ማለት እራሱ ጥሩ አይደለም። ረዳ ያለ ወተት ቂቤ ይወጣዋል። ሲቀጥል ደግሞ በያ ፊት የምትናገሪውን ቃላቶችን መምረጥ ይኖርብሻል ብዬ ነው የማስበው። አሁን ለምሳሌ ልዑል እኮ የቆየ ጓደኛዬ ነው፣ እሱን ነው ጠንቅቄ የማውቀው፣ ምናምን የምትዩው ነገር እሱን አያስደስተውም። ለምን ብዙ ጓደኞች ከፍቅረኛችን በፊት የምናውቀው ሰው አለ፣ ግን እንደዛ እንለውም። እግዚአብሔር ወደኛ ሲመጣለን እግዚአብሔር ይኸውልሽ በቆየ ባልቆየ አይደለም። ልዑል እኮ ጓደኛሽ ነው እንጂ ፍቅረኛሽ አይደለም። ሚዛንሽን ራሱ እንደዛ ማመዛዘን የለብሽም። እሱ የቆየ ነው ብለሽ መናገር በሱ ፊት የለብሽም ፍቅረኛንና ጓደኛን ለይ። ጓደኛ ማለት የብዙ የልጅነት ጓደኞች አሉ፣ አብሮሽ የሚቀጥሉ የአመታት ጓደኞች አሉ። ግን ፍቅረኛሽ ደግሞ ድንገት የሚመጣ ድንገት የምትታወቂው ድንገተኛ ነገር የምታፈቅሩ ሰው ነው። ፍቅረኛ ቀናት ራሱ እንደዚህ የሚባል ይሄን ቃል ትችሽን አርሚ። ከአንተ በፊት እሱን ነው ማቀው እንዴ? ፍቅር እኮ ስላወቀሽ ስላላወቀሽ አይደለም፣ ገጠመኝ ነው። ማን ላይ እንደሚጥልሽ አታቂም። ገባሽ? እኛ ጓደኞቻችን ሁሉ አሁን ለምሳሌ ከኔ ባል በፊት የነበሩ በፊት የነበሩ ወንድ ጓደኞች ይኖሩኛል። እና ፍቅረኛ ከጓደኞች እኩል አመዛዘን ነው እንዴ? አይመዛዘንም። ስለዚህ ሄሉ ነገሮችን ቀስ ብለሽ ተመልከቺ ብዬ ነው የማስበው። አናድዳለሁ ብለሽ ህይወት እንዳይጠፋ መፍታት ካለብሽ ችግርሽን ፍቺ። ይቅርታ አላለን? ከዚህ በለጥ ነገሮችን ካስተካከል አንቺ ምን ትፈልጊያለሽ? ላጠፋው ነገር ይቅርታ ጠይቀ፣ ከአሁኑ ወዲህ በመሀላችን የሚገባ ነገር የለም ብሎ እየተናገረ ነው። ስለዚህ እንትን እንዳቲ ይሄ ፍንጥር ፍንጥር የምትያት ነገር ብትቀርን ደስ ነው የሚለኝ። ያብ ደግሞ መቼም አይለቅሽም። በቃ አፍቅሮሻል፣ አንቺም አፍቅረሻል። እሷ አይለቅሽም፣ አፍቅሮሻል። በቃ አንቺም ማጠ መቼም አንቺን አላጣሽም እያለኮ ነው። መቼም አልተውሽም ማለት የፈለገ ነገር ቢሆን እወጣዋለሁ እያለሽ ነው። በተቃራኒ ደግሞ ፈጽማለሁ ያለውን ነገር በተግባርም እያሳየሽ ነው። አሁን ምናለሽ፣ ትላንትና እንትትቀናክ እንዲህ ምናምን ስቲ ገና ብዙ ምን አይተክ ስትዩ ምናለሽ፣ በሁለታችን መሀል ህይወት እንዲጠፋ ትፈልጊያለሽ ወይ ብሎሻል። ስለዚህ ይሄን ነገር መጠንቀቅ ከአፉ የወጣውን ነገር ያብ ያደርገዋል። እንትና ልዑል ጠብቃት እንዳለ ይኸው ውር አርግቶ ጆሮ ግዱን በካራቴው አንገቱን፣ ቀልጭሙን፣ ቅልጥሙን ሁሉ ብሎ ይኸው ር አድርጓ መጣች። ስለዚህ መጠንቀቅ ጥሩ ነው። እናንተ ደግሞ እግዚአብሔርን በሁለቱ መሃል እንትን እያለች ህይወት እንዳይጠፋ ምከራ ሄሉ። በጣም ልጅነት አለባት። በጣም በጣም ልጅነት አለባት እና መምከሪያ ያስፈልጋል። እንደዚህ አይነት ቆፍጣና ወንድ ካመለጠ አመለጠ ነው። ልክ አሁን እንዳልክ አንቺን አቶ እንደሚሰቃየው በፊት በእጅ የያዙት መዳብ እንደምንድን ነው የሚባለው? ተረቱን ዳሽ ሙላውን ሙሉት እና የዛን ያልታየሽውም አሁን ግን ከእጁ ስትወጪ ፈላጊ ስታገኝ እንዴት እንዴት እንዳንበደበደው ታያለሽ፣ አይደል አንቺን ደግሞ ይሄን መልካም ሰው ይሄን ጥሩ ሰው ይሄን ቆፍጣና ሰው ሸኝተሽ በኋላ አንቺ ህይወት ውስጥ ትርኪ ምርኪ ከእንደገና ህይወትሽን ምስቅልቅል የሚያደርጉት ከእንደገና የሚያስለቁሽ የሚያነቡ መቶ በኋላ እንዳትጸጸችበት ለማለት ፈልጌ ነው። በእንዳልክ ትምህርት ውሰጂ ማለት ነው ሲቀጥል ደግሞ እንዳልክ ወይኔ እንዳልክ ማንጀቴ ነው የበላኝ። እኔ ወንድም አዮ አኔ እንዴው አይ እንዳልክ እንግዲህ እንዳልክም ዛሬ ያመጣልና እናያለን። ዛሬ ሄልሻ ይዛ የምትመጣው የሰላም ነው። የሰላም ነው ዛሬ የምናየው። የሰላም ልዑል ቤት ትሄዳለች፣ ታስታምመዋለች። ከዛን ልዑል ምን ይላል መሰላችሁ? አልቀውም እንዲህ ማድርጎ አልቀውም፣ እንዲህ ብሎኝ እንዲህ ብሎኝ ነው ብሎ የሚተረተረው ማለት ነው። ሁለት ሰው አንጥቶ እንዲያስጠልዞኝ፣ አስጠምብሮኝ፣ አስደብድቦኝ እንደዚህ ብሎ ይተረተርላታል ማለት ነው። ዛሬ ትርተራ ነው ያለው፣ ትርተራ። ከዛን የእሱ ጓደኛ የልዑል ጓደኛማ አልቀውም ዘራፍ፣ ምናምን ምናምን ምናምን ወከባ ነው ዛሬ ዝም ብሎ ወከባ ማለት ነው። የወሬ ወከባ እንዲሁ ነው። እንዲሁ ነው እንዲህ ተፈልጦ እሱ እንዲሁ ነው። እንደዚህ እንደዚህ ነው እንጂ ዛሬ ድብደባ የለም። ዛሬ ኮማንዶ ምት የለም። ዛሬ ደስ የሚል ምናምን ናይ እንችላለን። አዎ፣ አንድ ቀን ጧ አንድ ቀን ደስታ ነው የሉጋ የሚመጣው እና እንደዛ ነው። ሲቀጥል ደግሞ በኮሜንት ላይ ምከሯት፣ ምከሯት፣ ምከሯት። ሲቀጥል እሺ የነሱ እዚህ ይበቃል።

እንዳልክም ዛሬ ምን ይዞ እንደሚመጣ አናውቅም። ብቻ ይሄ ልየ ማን ላይ እንደምታርፊው ግራ ገብቶናል። እኛንም አሳውቄ ቀለበቱን ማ ይዘሸዋል። ናት ደስ አለው እኮ እሱ ቀለበቱን ስእንዲሁ ሽቅብ ነዳ። ቀለበትሽም ባለማውለቅሽ ደስ ብሎኛል ብሎ ቅፍ ሲያደርግሽ አንቺ የሚደሽ ልጥፍ ብለሽ ጠረኑኑ አሸተትሽው። በቃ ልጥፍሽ ናፍቆሻል። የልዑል ናፍ ፈርተሽ ነው ለአንቺ ብዬ ብሎ ስለሚሮጥ ፈርተሽ ነው እንጂ ናፍቆሻል ናፍቆሻል። እነ ኦል ፈርተሹ ነው የልዩ። ትላንትና ማንያት እንደዛ ተናደሽ ደሽማ ደረት ላይ ለጥ ብለሽ አልነበረም መምጣት የነበረብሽ። ለማንኛውም ማለት ነው እናንተ ምከሯት በእውነት የእኛ ዘመድ አለ እንደዚህ አይነት በቀል ውስጥ የገባና እስከ ህይወት ማለት ነፍስ እስከ መጥፋት እንትን እንዳይል ሲቀጥል ደግሞ ሄሉ፣ አላማሽን አስተካክ ህፃንነት የለም በቃ ካሁኑ ወዲህ ህፃንነት የለም። እግዚአብሔር የሰጠሽን ቆፍጣና ሰው ይቅርታ ብለሽ ተቀብለሽ ህይወትሽን መኖር። ለጠላቶችሽ ደግሞ አታስደስች። በቃ ያንችን እድገት የማይፈልጉ ያንችን ደስታ የማይፈልጉ ብዙ አሉ። ከጎንሽ ራሱ ሊኖሩ ይችላሉ። ወዳጅ መስሎ ጓደኛ መስሎ ጠላቶች፣ እድገትሽን የማይፈልጉ እንድ የባክንሽ እንድትኖር የሚፈልጉ ሊኖሩ ይችላሉ። ይሄንንም እንድታስ እንድታገናዝቢ ብዬ ነው እንትን ያልኩሽም ማለት ነው። አንቺ እንደዛ ስቲ ብቻ ከዚህ ከኢንተ ከዩትዩብ ላይ እናቴ አንዷ ተንቀዥቅዣ የአብጋ ሂዳ እናቴ እንዳታሳብድሽ እሱን ነው የምፈራው። እናቴ ያው ሴቶች ቆንጆ ሲያዩ እናቴ ሩጠው ነው ማራቶን የሚሄዱት ሩጠው ልጥፌሽም ብለው የባሰ ነቅልሽ አንቺን ደግሞ ውቁ ስንል እናንቆጆ እና ነገሮችን አስተካኪ፣ ፍቺ ለማለት ፈልጌ ነው። የምታደርጊውን ነገር ከልዑል ጋ ያለውን ነገር በመጠኑ አድርጌ እሱን አንዳንድ ዳለው ብለሽ ነፍስ እንዳይ እንዳታገዳዲ ለማለት ፈልጋለሁ። ያብ ደግሞ የተናገረውን ነገር ይፈጽማል፣ የሚፈጽም ልጅ ነው። በነገራችን ላይ ያብ የሚተውሽ ልጅ አደለም፣ መቼም ቢሆን ህይወቱንም ይሰዋል እንጂ የሚፈታሽ ልጅ አደለም። እና በፀባይ ምናምን እንትን ብላችሁ ህይወታችሁን ብትኖሩ ጥሩ ነው። ላለው ሌላ ደግሞ የእነዚህ ጋ ያላችሁት ኮሜንት የምትጽፉት ዩቱብ ክፈቱና እንደኛ አትራገጡም። እንዲ ብር እየሰራችሁ ብትቃጠሉ አይሻላችሁም ወይ አይሻላችሁም ወይ ብትነዱ አባችሁን። ራሱ በድምፅ የመለፍለፍ የሚያክል ነገር የለም ጽፋችሁ ቂው ብላችሁ ከምታብዱ እንደኛ ለፍልፋችሁ ይውጣላችሁ። እንዲህ አትቃጠሉ፣ አትቃጠሉ፣ ለፍልፉ እንዲህ እኛው ነው። ሰላም እንቅልፍ እንተኛ ለፍልፈን ማለት ነው። እኔማ ይሄንን ዩቲዩብ ራሱ እንድከፍት ያገዙኝ ማለት ነው የእንዳልክ ደጋፊዎች የኔ ልጆች የነበሩት ቤቲና ረሂማ ሂማናቸው፣ እንደው እግዚአብሔር እድሜና ጤና ይስጣችሁ እንጂ ይሄማ ባይኖር እስካሁን ነቀል ነበር። የቲጄ ፈነዳ ነበረ ወይኔ ምርት ልጆች ነው ጓደኞቼ፣ እድሜያችሁ ይርዘም። ዩቲዩብን ባየው ቁጥር ትዝ ትሉኛላችሁ። የእናንተ መውለት አለብኝ ውለት አሻለብኝ ለክድሻ ለዱ የሚለውን ዘፈን ሁሉ ጋብዣቸዋለሁ። ምንም ብንካነት ምንም ብንቦላለት ሄሉና እንዳልክ ታረቁ። እኛ ሜዳ ላይ ቀረን። እኛንስ ማን ያስታርቀን? ያድመና ማን ያስታርቀን? አብያት አሸርጋጃ አለቅላቂ ሁሉ እኮ ሜዳ ላይ ነው የሚቀሩን ልክ እንደኔና እንደናንተ ማለት ነው። እና እሱ ተላጠፉ እኛ አለቅላቂዎች በብሎክ ጆሮ ጆሮ ግንድ እናንተ ሳልበለካችሁኝ እኔ እኮ ነኝ ጆሮ ጆሮ ግንዳችሁን ያልኩት። ሳያችሁ ራሱ አላችሁ እናቴቱ ትወዱኛላችሁ። ኪታችሁ እስኪቀጠል ነው የምትወዱኝ፣ ኪታችሁ እስኪቀጠል። ለማንኛውም ይህንን ዩቲዩብ እንድሰራ እንድከፍት ምናምን የረዱኝ ቤቲና ረሂማ ናቸው እግዚአብሔር አምላክ ትልቅ ዕድሜና ጤና ይስጣችሁ። ባያበረታችሁ ይትዝም አይለኝም። እና እውነት ዩቱብ ጥሩ ነው። ብትናደዱ ብትቃጠሉም እየሰራችሁ ብራችሁንም እያገኛችሁ ዩቱባችሁን እያሳደጋችሁ ስለሆነ እንደዛ አድርጉላለው። እኛ በምናወራው የምትቃጠሉ የምትቀጣጠሉ ካላችሁ መርዝና ማለት አይነት ጠጥታችሁ ሙቱ። አያገባኝም አያገባኝም። ለማንኛውም ወዳችኋለሁ፣ አከብራቸ አከብራችኋለሁ። መልካም ውሎ ይሁንላችሁ፣ ፈጣሪ ይጠብቃችሁ፣ ክፉን ያርቅላችሁ። ሄልሻን ግን ምከሯት በእውነት በኮሜንት ጻፉላት። ቁጭ ብለው ነው ሁሉም የሚያነቡት፣ ሁሉም የሚያነቡት ቁጭ ብለው ነው። ስለዚህ እንደዚህ አይነት ነገር ለሞት እንደሚያዳርጉልን ነገሯት። በእኔ ደግሞ ማለት ፈንድሻ የሆናችሁ ይህን ማይፎን ቃዎች ወዳችኋሉ፣ አክብራችኋል፣ አምንልላችሁ መሰላችሁ። አንዳንድ ልጆች ጂጂዬ ለምንድን ነው በሁሉም ዩቱበር የማሰሪውስ እያላችሁኝ እንትንት የምጽፉልኝ ሰዎች አላችሁ። እኔ ማለት ይሄንን ዩቱብ ስከፍት ለሄልሻ ብለን የከፈት ነው፣ የግሩፕ ልጆች ከፈትን። ያው እንግዲህ ሞተሬ ኃይለኛ ስለሆነ በዛ ምክንያት ይሄ ዩትዩብ ለሄልሻ ብዬ ነበረ። ማለት የሄልሻ ግሩፕን ሰብስቤ ያስኩትን ነበርኩኝ። ዛሬ ሆነ ያደርገው እና በዛ ምክንያት እንድከፍት ልጆችንትን ብለውኝ ከዛም ከፈት ነው። እና እኔ ደስተኛ በቃ ዘና ፈታ ብዬ አይምሮ የራሱ ደስተኛ ሆኖ የሚሰራው በሄሉ ነው። እግዚአብሔርነ በቃ ዘና ይመጣልኛል። እንትን ራሱ በሌላዎች ግን እማያቸው የሉ ማለት አማያቸው የሉም። በቃ ዘና ብዬ ራሱ ምሰራ ይመስለኝ እኔ እንጃ። እስቲ ቆይ ግን እሞክራለሁኝ እሞክራለሁኝ። ግን ሄሉ እንደ ራሴ እንደ ቤተሰቤ በደንብም ስለምናቃት ስለማቃት ሚሆን አላቅም። ዘና ብዬ ነው የምፈታው ለዛ ነው። እሺ ውዶቼ፣ ከና በሌላ እስቲ እሞክራለሁ ሞክራለሁ ብዬ እኔ እንደ እኔ ከምታቸው ዘና ፈታ የምመጨናነቅ ነው እናቴ

ባላችሁ ራሱ እንዲስሟችሁ አያውቅም። አይገርማችሁ፣ ዛሬ እንዳልክም እያለቃቀሰ ይመጣል፣ እንዳልክ የሚመጣል እያለ እንዳልክም ይመጣል። ሄልሻም ደግሞ እናት ር ልብ ልብ እያለች አስታማሚ ሁና ትመጣለች። ዛሬ ወሬ ነው፣ በቃ እንደዚህ ነው። ዛሬ ቀረባ የለም ዛሬ እንትን ድብድብ ምናምን የለም ማለት ነው። ነገ ነው ድብድብ ምናልባት እንደ ኦል ሄዶ ዘራፍ የጓደኛው ዘራፍ ሲል ነው። ነገ ነው የምናየው። ዛሬ ድብድብ እንኳን የለው አይመስለኝም። የዛሬው ድብድብ የለው ፌል የፍንጥዝ ፍንጥዝ ፍንጥዝ ብላ ንሊውድ ጋር ትሄዳለች። ከዛም በኋላ ልውልይ ልውልይ ብላ ነካነካ ነካነካ እግሮ በርከክ ምናምን ስትል ነው ዛሬ የሚታየኝ ኔራሲ ዋይ አንዲያ ኮሜንቶች ክፈቱ፣ እናት ለምን በኮሜንት ትጾዛላችሁ? ወይም ተንፍሳችሁ ወይም ፈስታችሁ ወይም አጋስታችሁ አይወጣላችሁ? እናት ኮሜንት እኮ አያረካ። እናት ለፍልፋችሁ አይወጣላችሁ። የቱም እኮ ከእግር እስከ ጭንቅላታችሁ ውሶታችሁን ሁሉ ታርታርታር ተረ ታደርጉና አንድ የወጣት ስታደርጉት ዱካኩ ሁሉ ልቀቅ ነው የሚያደርጋችሁ። አዎ በቃ የቱብ ክፈቱ፣ ማርያምን የቱብ ክፈቱ ይጠቅማል እናት፣ ይጠቅማል፣ ኢትዮጵያ ስኬት ይጠቅማል። ዩቲዩብ ክፈቱ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ። አበርቱኝ፣ አጠንክሩኝ፣ ወዳችኋለሁ።